ቅባት ጸጉር የማይበቅልበት ቦታ ላይ ራሱ ጸጉር ያበቅላል። እንዴት ናችሁ? ሰላም ናቸው የዩቲዩብ ፋሚሊዎቼ? ላይክ ሳብስክራይብ እያደረጋችሁ ጀምሩ። ኮሜንት ጻፉልኝ አስተያየት ካላችሁ። በአጭር ጊዜ ውስጥ አምስት ሺ ሳብስክራይበር ደርሰናል። ገና ደግሞ እንቀጥላለን እንበዛለን። ቲክቶክ ቬኑስ ለክስ ነው የሚለው ራሱን ቲክቶክ ላይ ፎሎ ማድረግ ትችላላችሁ ማለት ነው። ስለዚህ ዛሬ የምናዘጋጀው ቅባት በጣም የሚገርም ቅባት ነው ማለት ነው። ሌላም ማዘጋጅላችሁ የምትፈልጉት ነገር ካለም ኮሜንት ላይ ጻፉልኝ። ሹሬን እንደወደዳችሁት በኮሜንት ነግራችሁኛል። በጣም አመሰግናለሁኝ። ስለዚህ ቅባቶቻችን ዘሞ ዛሬ እናዘጋጃለን። ይሄው በደንብ እንዲታያችሁ ብዬ የተጠቀምኳቸው ግብዓቶችን እንደዚህ በግልጽ አሳይቻቸዋለሁ ማለት ነው። ስለዚህ እንደምታዩቸው እነዚህ ቻይና ላይ በጣም ፌመስ፣ በአለማችን ደረጃ ማለት ይቻላል፣ በጣም የሚገርሙ ኢንግሪዲየንት ናቸው ማለት ነው። አንተም በደንብ እዩቸው ና እንግዲህ እየገዛችሁ መጠቀም ትችላላችሁ ማለት ነው። ቅባታችን ለማዘጋጀት ዛሬ በእርጥቡ አይደለም የምናዘጋጀው ይሄ ለቆዳችን ብቻ ስለሆነ የምናዘጋጀው በደረቆቹ ሙሉ የምንጠቀማቸው ግብአቶች ደረቆች ናቸው ማለት ነው። እና ቻይና ላይ ግንባራቸው እየተላጩ የሚያበቅሉበት ምናምን አይነት ቅባት ነው ይሄኛው። የተጠቀምኳቸው ግብአቶች እነሱ ናቸው። እና በደንብ ነው ጸጉራችን የሚያፋፋው የሚያሳድገው በአጭር ጊዜ ውስጥ ለውጥ ታይበታላችሁ ማለት ነው። አሁን ያደረኩት ዝንጅብል ነው፣ የደረቀ ዝንጅብል ነው። ይሄ ቅርንፉድ ነው። ሌሎቹ አበባዎች አሉ። ይሄ ቡና ነው። ቻይናዊ ጓደኛ ናት፣ ከኢትዮጵያ መጥቶላት የሰጠችኝ ና የይርጋ ጨፌ ቡና ነው ብላ እንግዲህ ለቅባት እየተጠቀምኩት ነው። ያው ቡና ስለማልጠጣ ማለት ነው። ቡና ለቅባታችሁም ለእጃችሁም ለስክራፕም መጠቀም ትችላላችሁ ማለት ነው። ከዛ ጥቁር አዝሙድ አለ። ይሄ የደረቀው ደግሞ ናና ነው። ናና እንዳረሱ የደረቀ ናና። እነዚህ ስታር የሚባሉት አብሽ። አብሽ ስትጠቀሙ ደግሞ አደራ፣ ያው ዝም ብላችሁ ገዝታችሁ አትጠቀሙ፣ እጠቡት። በደንብ አጥባችሁ ከዛ በኋላ እሬቱ፣ ከለቀቀ በኋላ ትንሽ መቆመቅ አርጋችሁ ብትጠቀሙት በጣም አሪፍ ነው። አሁን ያረኩት ካያችሁት ጽድ ነው። ቻይና ላይ በጣም በቃ ለጸጉራቸው ሳሙና ሻምፖ የሚሰሩት በዚህ ነውና እንዴት እስካሁን ትላላችሁ? ለክሪስማስ እያደረግ ነው ያደግ ነው ተክል ነው። ከዛ አሁን ያስቀመጥኩት ደግሞ የአሁኑ ሳይሆን ቀደም ብሎ እሱ ለሻምፖ የሚጠቀሙት ነው። ሁሉም ኖርማሊ ለሻምፖ ይጠቀማሉ፣ ግን አረፋ አለው የሚገርም ነው። እና እነዚህ ዱቄቶቹ ደግሞ ሄር ሄር ግሮውዝ ኡስማን ፓውደር ካወቃችሁት፣ በጣም ለጸጉር እድገት የሚገርም እንትን ያለው ነው። ሌሎች ዱቄቶቹ ደግሞ ኮሜንት ላይ ጻፉልኝ እስኪ ግምታችን ምን ምን አይነት ዱቄት እንደሆኑ። ሌላው ሞሪንጋ አለው ነጭ ሽንኩርት፣ ቀይ ሽንኩርት ዱቄት አርግ ያለው እና የነሱንም አሰራር እንዳሳያችሁ ከፈለጋችሁ። ምክንያቱም ደረቅ ቅባት ስለሆነ የምናዘጋጀው ነጭ ሽንኩርትና ቀይ ሽንኩርት ፓውደር ነው መጠቀም ያለብን። ስለዚህ እሱን በደንብ አጥበን አድርቀን መፍጨት ነው። ሌላ ኮምፕሊኬሽን የለውም። ግን ከፈለጋችሁ ኮሜንት ላይ ጻፉልኝ ያሳያችኋለሁኝ። እና እነዚህ በጣም እስኪ ስንት ግብዓት እንደሆኑም ኮሜንት ላይ እጠብቃለሁ። ስንት አይነት ግብዓት እንደተጠቀምኩኝ በግልጽ እያሳየዎች ነው። እያንዳንዱ የጠፋባችሁ ካለ እስክሪንሻት አድርጋችሁ ጎግል ላይ ሰርች ማድረግ ትችላላችሁ። ከዚህ ዛሬ የምናዘጋጀው ቅባታችን ለሁሉም የሄር ታይፕ የሚሆን ነው ለሎፖሮሲቲም ለሚዲየም ለሃይፖሮሲቲም ይሆናል። ሃይፖሮሲቲ ያላችሁ እዚህ ላይ መጨመር ያለባችሁ ኦሊቭ ኮኮናት መጠቀም ትችላላችሁ። ይሄ ግን ስፔሻሊ ሎፖሮሲቲ ላላችሁ ጸጉሮች በደንብ ነው የሚሆነው። ስጋት አይገባችሁም ማለት ነው። ስለዚህ ለኦል ሄር ታይፕ ነው የሚሆነው ይሄኛው ቅባት የምናዘጋጀው እዚጋ ጋር ምንጨመርኩኝ አቮካዶ ኦይል ሁለት መቶ ኤምኤል ነው ምጨምረው ሁሉንም እንዳልኳችሁ ልኬት አስቀምጡ። ስሰሩ ልኬት እያስቀምጣችሁ ስለዚህ ሁለት መቶ ኤምኤል አቮካዶ ኦይል እጨምራለሁኝ። ከዛ ጆጆባ አልመንድ ኦይል እና ሳንፍላወር ብቻ ነው የምጠቀመው ዛሬ። ከዛ የቬኑስ ኦርጋኒክስ ቅባት ደግሞ ጨምርበታለሁ ማለት ነው ምክንያቱም ቬኑስ ኦርጋኒክስ ታውቃላችሁ ከዘጠኝ ሄርባል ና ከካስተር ኦይል ስለሆነ የሚዘጋጀው እዚህ ጋር ደግሞ ሳንፍላወር ኦይል ነው የምጨምረው። እሱም ሁለት መቶ ኤምኤል ጨምራለሁኝ። ስለዚህ አራት መቶ ኤምኤል ይሆናል ማለት ነው። ከዛ በኋላ ጆጆባ አልመንድ እና ቬኑስ ኦርጋኒክስ ነገር ያቸዋለሁ። እሱም ሞር በጣም የምወደው ከስር ኦይል ስላለው ማለት ነው። ከዛ ስዊት አልመንድ ኦይል እንጨምራለን ከዛ በኋላ ጆጆባ ኦይል እንጨምራለን። ሆሆባም ይሉታል መሰለኝ አይደለ? ጆጆባ ኦይል እንጨምራለን ማለት ነው። እነዚህ አሁን ለሎው ፕሮስቲ ሄር በጣም የተመረጡ ናቸው። ከዛ በኋላ ግን ያው እነዛን ኢንግሪዲንቶች ሲጨመሩ ደግሞ ቅባት ወፈር ስለሚል ለሎው ፕሮስቲ ይሆናል፣ ለሀይም ይሆናል፣ ለሚዲየም ይሆናል። ከዛ በዘለለ ደግሞ ይሄ ቬንስ ኦርጋኒክስ ቅባት ሲጨምርበት ደግሞ ለሁሉም ሄር ታይፕ ይሆናል ማለት ነው። እናንተ ግን ሀይ ካላችሁ በካስተር በኦሊቭ እና በኮኮናት ብታዘጋጁት አሪፍ ነው። ከዛና አልመንድ ምናምን ደግሞ ትንሽ ትንሽ ብታደረጉ በጣም አሪፍ ነው። በደንብ እንዲወፍር ማለት ነው። ዞሮ ዞሮ ያው ሎ ፖረስቲ የምንጠቀመው ላይት ዌት የሆኑ ቅባቶች ነው። ቀጠን ያሉ ቅባቶች ለማለት ነው እንጂ ሌላ እንትን የለውም። ሌላ ትርጉም የለው። እነዚህ ቀጠን ያሉ ቅባቶች ለመጠቀም ነው። ወፈር ያሉት ደግሞ ለሀይ እንዲሆን ተብሎ ነው የምንጠቀመው። እና እንደዚህ እንደ ሰላጣ እንግዲህ ዜታችን እናፈስበታለን ቡና ቅርንፉድ ነው፣ ቡና ቀረፋ እንዳትረሱ። እንደምንም እንደዚህ አይነት በጣም ብዙ ሄርባል ስትጠቀሙ ቡናና ቀረፋ እንዳረሱ ምንም አይነት ሽታ እንዳይኖረው ያደርጋል ማለት ነው። ቅባታችሁ በቃ የሚያምር ሽታ እንዲኖር እኔ የማዘጋጀው ቅባታ የቬኑስ ኦርጋኒክስ የተጠቀማችሁ ታውቁታላችሁ ምንም አይነት ሽታ የለውም። በጣም ብዙ ሰው ነው የሚወደው እና ሌላ ደግሞ ይሄ ኮፊ ስት ኮፊ እና የቀን ፉድ አይሚን ቀረፋ ስትጠቀሙ ደግሞ ምንም አይነት ሽታ ነው የማይኖረው ቅባታቸው ማለት ነው። ስለዚህ ዋናው ስጋታችን ይሄ ርባሎቹ ስንጠቀም ያው ሽታ ስለሆነ ማለት ነው። ስለዚህ እንደዚህ አይነት እቃ እናዘጋጃለን። በደንብ አጥበን የደረቀ መሆን አለበት። ምንም አይነት እዚህ ጋር እርጥበት አልተጠቀምንም እስካሁን ካያችሁ ና። ስለዚህ ምንም አይነት እርጥበት መኖር የለበትም። ምክንያቱም ረዥም ጊዜ መጠቀም አለብን ቅባታችን አንድ ያዘጋጅተን ማለት ነው። ስለዚህ እናንተ ግን ባገኛችሁት ናና ብቻ ካላችሁ በናና ብቻ ቅርንፉድ ብቻ ካላችሁ በቅርንፉድ ብቻ ቤታችሁ ባለ ተነስታችሁ መስራት አለባችሁ አሁን ማለት ነው ምክንያቱም ጸጉራችሁ በኬሚካል መጎዳት የለበትም ስለዚህ ቻይና እንዳለ ትሪት የሚያደርጉት በኦርጋኒክ ነገር ነው ቅባታቸው ሳሙናቸው ሻምፖቸው እኛ ጋር ኬሚካል እንጠቀማለን እዚህ ግን በጣም በሚገርም ሁኔታ ናቹራል የሆነ ነገር ነው የሚጠቀሙት ስለዚህ ሁላችን ቤታችን ባለው ለፊታችንም ለጸጉራችንም ናቹራል የሆነ ነገር መጠቀም አለብን ማለት ነው። ስለዚህ እንደዚህ አድርገን ፈጭተን ከጨመርነው ነው በኋላ ያዘጋጀነው ቅባታችን ደግሞ እንሞላና በደንብ እናማስለዋለን ማለት ነው። ስለዚህ ሁሉንም የጨመርኳቸው ቅባቶችን በደንብ ጨምራለሁኝ ማለት ነው። ከዛ በኋላ ማማሰላችሁ እንዳረሱ ያው ዱቄትም ስላለው ምናምን ያልተፈጨን በደንብ ስለሆነ በደንብ ስለማይፈጭ ያልተፈጨ ነገርም ሊኖረው ስለማይችል ስለዚህ በተቻለ አቅም በደንብ ማማሰር አለብን ማለት ነው። እያችሁት እንዴት እንደሚያምር ቡናውም አለ። በቃ ሁሉም እንግዲህ ቻይና ላይ የማታገኙት ነገር የለም። አሳያቸዋለሁ። የጽዱም በደንብ ሁሉም ነገር ለሁሉም ነገር ይጠቀሙበታል። ስፔሻሊ ታቃላችሁ ቻይና ወይም ደግሞ ጸጉራቸው የሚሸጡበት የሆነ ሰፈር አሉ እና የሚጠቀሙት በቃ ናቹራል የሆነ ነገር ነው። በቅጠላ ቅጠል በምናምን ነው ጸጉራቸው። ሻምፖ ሻምፖቸው በቃ እንደነገርኳቸው ነው። ሳሙናቸው ሁሉም ነገር ናቹራል የሆነ ነገር ነው የሚጠቀሙት ስለዚህ በደንብ ነው ደግሞ። ከዚህ ሁሉ ብዙ ነገር ነው የምናገኘው፣ ብዙ አይነት ጥቅም ነው የምናገኘው ማለት ነው። ከዛ ቬንስ ኦርጋኒክስ ቅባት እንጨምራለን። ምክንያቱም ካስተር ኦይል ስላለው እና ደግሞ የተቃመመም ነው። ዞሮ ዞሮ ያው ጥቅም ለማግኘት ስለሆነ ቬንስ ኦርጋኒክስ ቅባትም እንደዚህ አድርገን እንጨምራለን። አለቀችብኝ፣ አዘጋጃለሁ። ቬንስ ኦርጋኒክስ ኤንስ በእርጥብ ቅመማ ቅመም ነው የሚዘጋጀው። ይሄ ደግሞ በደረቁ ለቆዳችን ስለሆነ በደረቁ እናዘጋጀዋለን ማለት ነው። ከዛ ድስት እንጥዳለን፣ በደንብ እናፈለዋለን። የፈላ ውሃ እናዘጋጅና ከዛ በኋላ የፈላ ውሃ ላይ ስቶቫችን እናጠፋለን። እዛው ለሰላሳ ደቂቃ ለአንድ ሰዓትም ቢቆይ ችግር የለም ውሃው እስኪ ቀዘቅዝ ድረስ እንደዚህ አድርገን እናስቀምጠዋለን ማለት ነው። ውሃ ከቀዘቀዘ በኋላ እናወጣዋለን። ኦረዲ ቅባት ሞቅ ይላል። ከሄር ባሎቹ ኦይሉ የሚፈልገው አይነት እንትን ይወስዳል ማለት ነው። ስለዚህ እንደዚህ አድርገን ልክ ውሃው ከቀዘቀዘ ካየነው ነው በኋላ አንስተን በደንብ አሽተን እንትን ሸፍነን እናስቀምጠዋለን ማለት ነው። በፎጣ በደንብ እንሸፍነዋለን። ከዛ ጨለም ያለው ቦታ ላይ ፀሐይ የማያገኝበት ምናምን በቃ ማለት ጨለም ያለ ቦታ ላይ እናስቀምጠዋለን ማለት ነው። ይሄኛው መድሃኒት በሉት። ይሄ እንግዲህ ለጸጉራችን ለልጆቻችሁ፣ ለራሳችሁ በቃ ሳሰለችው። እንደገና ደግሞ ይሄ ቀላል ስለሆነ ኦልሬዲ፣ አንዴ እንደዚህ አድርገን ስለሆነ የምናስቀምጠው እየቀነስን በየጊዜው እንጠቀመዋለን ማለት ነው። እና ዩቲብ አበረታቱኝ፣ ያው እየጀመርኩ ነው፣ ሞራል ሆኑኝ። የምትፈልጉት አይነት አሰራር ካለ ሰራላችኋለሁኝ። ይሄ በሦስተኛው ቀን ነው። ምክንያቱም መጠቀም ፈለግኩኝ እንጂ ሁለት ሳምንት ገና ይቆያል። ዝም ብዬ ቀን ሽዩት እንዴት እንደሚያምር የሆነ ማር እንደዚህ ስታረጉት የሚወጣ ወለል አለ፣ አደለ እንደዚ አይነት ነገር ነው። ስሜት ያለው እና በጣም ደስ የሚለው ሽታው ምናምን በጣም ደስ ይላል። ስለዚህ ይሄኛው እንደዚህ አርገን ያው ማጥለል ነው ማለት ነው እየቀነስን እንደዚህ እናጠለዋለን። ግን መጀመሪያ በደንብ ማማሰል አለብን። ይህንን እንዳረሱ ኦልሬዲ ዘጭ ስለሚል ከታችም ዱቄቱ ከላይም ስለሚሆን እንደዚህ አርገን በደንብ ማማሰል አለብን። ቅባት ቀንሰን ከመጠቀማችን በፊት ማለት ነው። ሁሌ ልንጠቀም ስናስብ እንትኑ ማማሰል አለብን እቃውን። ስለዚህ እንደዚህ አድርጌ ካማሰልኩኝ በኋላ እንደዚህ እየቀነስኩኝ አጠለዋለው ማለት ነው። የፈለጋችሁትን አይነት ማጥለያት መጠቀም ትችላላችሁ። ምንም ችግር የለውም። እኔ የተጠቀምኩት ይሄ ወንፊት የሚመስለው መጀመሪያ እሱን ተጠቀምኩኝ። ዩት ዩት እንዴት እንደሚያምር ብስማ ምስክቀባው ድረስ በቃ የሆነ የሚያጓጓችሁ ነገር አለ አይደለ? እንደዚ አይነት ስሜት ነው ያለውና በጣም ነው የሚያምረው። በቃ ሽታው ምናምን ምንም እንትን አይልም። በጣም ነው ደስ የሚለው። እንደዚህ አድርጌ መጀመሪያ በወንፊት የሚመስል ነገር አጠለዋለሁኝ። ከዛ በኋላ ይሄኛው ማጥለያ ሁለት መቶ እና አራት መቶ አለው መሰለኝ፣ አለው አው ሁለት መቶ እና አራት መቶ የሚል አማራጮች አሉት። የሁለት መቶ ነው ለኦይል የሚሆነው እና የሁለት መቶ ነው የገዛሁት። ከዛ ኦይሉን ስታጠሉት በቃ ምንም የሚወርድ ነገር አይኖርም ማለት ነው፣ የሚረብሻችሁ ነገር አይኖርም። ይሄ ዱቄቱ ፓርት ምናምን ምናምን የሚረብሻችሁ ነገር አይኖርም። ግን ቢሆንም በዚህ ካጠለልኩት በኋላ ትንሽ ደቂቃ አስቀምጠዋለሁ ማለት ነው። ያው የቀረ ነገር እንዳይኖር እንደዚህ አጠለውና የሆነ ትንሽ ደቂቃ እንትን አደርገዋለሁ። ሳለሳ ደቂቃ ምበሉት አንድ ሰዓትም በሉት ቁጭ ስታደረጉት ይሄ ዘይቱ ብቻ ነው የምታገኙት፣ ዘጭ ይላል ከስር። ይህኛውም እዩት አለው ዱቄት ፓርት ምናምን አለው። ስለዚህ ያኛውም ካጠለል ነው በኋላ ትንሽ ሊኖረው ስለሚችል እሱም እንደ ትንሽ ደቂቃ ቁጭ ማድረግ እንችላለን ማለት ነው። ስለዚህ ቁጭ አርገን ያው እና እናጠለዋለን እንደገና። ማለት ማጥለል ሳይሆን ወደ እቃችን እንጨምረዋለን ማለት ነው። ኦልሬዲ፣ ከስር ያለው ዝቃጭ ይኖረዋል ሌላው ግን ወደ እቃችን ገልብጠን ለመጠቀም ሬዲ ይሆናል ማለት ነው። ስለዚህ እዚህ እንደዚህ ያጠለልናቸው ግብአቶች ግን መልሰን ወደ እቃችን እንመልሳቸዋለን። ምክንያቱም ለምን ይጣላሉ? እዛው ቢቀመጡ ግን የቀረ ኢንግሪዲየንት ካለ የቀረ ነገር ካለው ተመልሶ ወደ ቅባታችን ይገባል ማለት ነው እና እንደዚህ አድርገን በደንብ እናጠለዋለን። ይሄኛው ማጥለያ የትም ታገኙታላችሁ ብዬ አስባለሁ። ስለዚህ ሁለት መቶ በሚለው ግዙና፣ ሁለት መቶውን ለኦይል ነው የሚሆነው ማለት ነው ለኦይል ና ለሌላ የሚል ስላለው ማለት ነው ለማጥለል። ስለዚህ እንደዚህ እናደርጋለን። ያው ጥለቴ አታምረም እንግዲህ ዲዛይነር መሆኔም ታውቃላችሁ የምትፈልጉት አይነት ጥያቄ በፋሽን ዲዛይን ቦክል ካላችሁም፣ ሬዲ ሁማን ሄር መግዛት የምትፈልጉ ከቻይና ዝግጁ ነኝ። ምንም ችግር የለውም። የፈለጋችሁትን እቃ ወደየትም ሀገር ከቻይና እቃ ልካለሁኝ። እሱንም ኦርደር ማረግ ትችላላችሁ። በዚህ አጋጣሚ አናግሩኝ። ስለዚህ ቅባታችን እንደዚህ እናረጋለን። እስፔሻሊ ጸጉሬ አያድግም፣ ፎረፎር አለው፣ ያሳክከኛል በቃ ማለት መድኃኒት ም ነው ለማሳደግ ብቻ ሳይሆን የሚያሳክከ፣ ነጭን ነጭ የሚያወጣ የሚቆስል ምናምን ከሆነ እመኑኝ ሞክሩት። በጣም ብዙ ለውጥ ነው የምታዩበት። ቆዳችሁ ጥርት ነው የሚለው ከማደጉም በላይ ማለት ነው። እና ጤናማ የተሻለ ጸጉር ይኖራቸዋል ማለት ውሃችሁን እየጠጣችሁ እራሳችሁን እየተንከባከባችሁ እናም ደግሞ የሚፈልገው አይነት ግብአት ደግሞ ጸጉራችን ማግኘት ስላለበት እንደዚህ አድርገን እንጠቀማለን ማለት ነው። ይሄ ቆዳ ቆዳችን በደንብ መቀባት አለብን። በደንብ ቆዳችን ተቀብተን ከዛ በኋላ ማሳጅ ማድረግ ነው ማለት ነው። ኦሬድ ብዙ ቪዲዮዎች አሉ ዩቲውብ ላይ። ስለዚህ ይሄ ልዩ የሚያደርገው ደግሞ ለሁሉም የጸጉር አይነት ይሆናል። ስፔሻሊ ደግሞ በጣም የምንቸገረው ለው ፖሮሲቲ ያለን የጸጉር ታይፕ ስለሆነ በጣም እንቸገራለን። ስለዚህ እሱን ለመጠቀም ሞክሩ። በጣም ትወዱታላችሁ። እንደዚህ አድርገን እንጠቀማለን ማለት ነው። አያችሁት? እንዴት አድርገው እንዳጠለለው! በጣም የሚገርም ማጥለያ ነው። በጣም ደቃቆቹ ራሱ ቀርተዋል፣ በቃ አልወረዱም እና ይሄኛው አልጥለው መልሼ ቦታው ላይ መልሰዋለሁ ማለት ነው። እንደምታዩት ቅባታችን ጠሎልናል። ይህንን ይመስላል። ከዛ በኋላ ለትንሽ ደቂቃ ደግሞ እናስቀምጠዋለን። ሰላሳ ደቂቃ ወይም አንድ ሰዓት እንዳላችሁ ጊዜ ቁጭ ታርጉትና ከስር ዘጭ ይላል የቀረው ማለት ነው። ስለዚህ እንደዚህ አይነት ረጋ ያለ ቪዲዮ የምትፈልጉ ከሆነ ቤቴ ቤተሰብ መሆን ትችላላችሁ፣ መቀላቀል ትችላላችሁ። የምትፈልጉት አይነት ቪዲዮ ደግሞ እንሰራላችሁ። ኮሜንት ላይ ጻፉልኝ። በምትፈልጉት አይነት ሙያ በምግብም፣ በፋሽኑም፣ በፀጉርም የምትፈልጉትን ነገር እሰራላችኋለሁ ማለት ነው። ቃችን እናዘጋጃለን። ያው እንደዚህ አድርገን መሙላት ነው ቅባታችን። እስኪ እንዴት እንደሚያምር እውነት በቃ ሳትቀቡ እንደ ቅርስ ሳስቀምጡት አስቀምጡት ነው የሚለው፣ እና በጣም በቃ ጭንቅላታችሁ ራስ ነው የሚያደርገው። በቃ በጣም ነው የሚያምረው። በጣም ከምንም በላይ ደግሞ ሽታው አይረብሽም። በቃ ምንም አይረብሻችሁም ሽታው። ያው እንደምታዩት አሁን እንደዚህ እቃችንን ከሞላን በኋላ እንደዚህ አይነት ነገሮች ደግሞ ይኖራል ማለት ነው፣ ይሄ ዝቃጩ ማለት ነው። ስለዚህ ይህንንም አንደፋውን መልሰን ቦታው ላይ እናረገውና ከድነን እናስቀምጠዋለን። እንደዚሁ እየቀነስን እንጠቀማለን ቅባታችንን ማለት ነው። ስለዚህ ዛሬው ቅባታችን ይህንን ይመስል ነበር። እንደወደዳችሁ ተስፋ አረጋለሁ። በጣም ነው የሚያምረው፣ ሞክሩት። በጣም ቀላል ነው። እንደዚህ እያረጋችሁ ስፔሻሊ እናቶች ቤት የምትቀመጡ በውድ እየገዛችሁ ከምትጠቀሙ እንደዚህ ራሳችሁንም አእምሯችሁንም ማሰራት ትችላላችሁ። ቢዝነሱን መጀመር ትችላላችሁ። በጣም ቀላል ነው። ቤት እያዘጋጃችሁ መሸጥ ትችላላችሁ። ግዴታ የሁሉ ቅመማ ቅመም መጠቀም አይኖርባችሁም። በቤታችሁ ያለ በአቅራቢያችሁ የምታገኙት ነገር በቀላሉ እንደዚህ አድርገን ማዘጋጀት እንችላለን ማለት ነው። ስለዚህ ሌላኛው ሻምፖ ነው። ሻምፖ በቤት ነው ያዘጋጀሁት። በጣም በቀላል ነው የሚዘጋጀው ይሄኛው የምትፈልጉ ከሆነ ኮሜንት ላይ ጻፍልኝ፣ ሻምፖንም አሳያቸዋለሁ። አዘጋጃጀቱ በጣም ቀላል ነው፣ ግን ለጸጉራችን ያለምንም ምንም አይነት ኬሚካል። አስቡት እንግዲህ ሻምፖ ስትጠቀሙ ማለት ነው። ከዛ በኋላ ሁማንሄር ሸጥ አለሁኝ፣ ወደ ፈለጋችሁት የዓለም ክፍል እልክ አለው። ሁማንሄር ፒክሲን የመረጥኩት ዛሬ በጣም ስለወደድኩት ነው። ወዳቸዋለሁ። መልካም ጊዜ።